ውድ ቤተሰቦቼ ዛሬ እንግዲህ አጠር ያለች ቪዲዮ ብቅ ብያለሁ። ጠፍቼ ነበረ ግን ብቅ ብያለሁኝ። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? አለሁኝ፣ አልሐምዱሊላ። ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበል እያልኩኝ ዛሬ አጠር ያለች ቪዲዮ መጥቻለሁኝ። እንግዲህ ረምዳን ቢዚ ስላደረገን ጠፍተናል። ጠፍተና ሁላችሁም እንዴት ናችሁ? ረመዳን እንዴት ይዟችኋል? ስራ እንዴት ይዟችኋል? አይዟችኋል፣ አብሽሩ፣ እንጠንክር ኢንሻአላህ። ጾመው ከተጠቃሚዎቹ አላህ አድርገን ተከሳሪዎቹ ሳይሆን ከተጠቃሚዎቹ አላህ አድርገን። ወንጀላችንን የሚምርበት ወንጀላችንን የምንማርበት ማረበት ወይም ደሞ አጅሩን የምናገኝበት እናገኝበት አላህ አድርገን ኢንሻአላህ። እና ይዟችሁ በርቱ። ያው በስራ ምክንያት ሁላችንም ጠፍተናል። ረመዳን ቢዚ ያረጋለ ኢንሻአላህ አላህ አግዘን አይዟቸው አብሽሩ እንግዲህ የረመዳንን አጅሮን አላህ ወፍቀን፣ እስከ ቤተሰቦቻችን ሀገራችን ሰላም አድርጎ እኛንም ሰላም አለህ አድርገን፣ ቀጣይ ዓመትም ደግሞ የምንደርሳለህ አድርገን እንሻአላህ ማለት ነው። ውድ ቤተሰቦቼ እንግዲህ እህት አሲያን ወይም ደግሞ ህፃን አሲያን ማያውቃት የለም ሱ ቤት ማለት ነው የምትጠይቀው ጥያቄ ብዙ ጊዜ እሱ ጋር የምትገቡ ልጁ ታቋታላችሁ ብዬ አስባለሁ። ህፃን አሲያ የአራት ዓመት ልጅ ናት። ማሻአላህ ተባረከላ አላህ ይጨምረላት የምትገርም ልጅ ናት ማለት ነው ሁሌ ነው የማዳምጣት በጣም ደስ የምትለኝ ወላሂ አላህ እመኛለሁ ልጅ እንደሷ ቢያደርግልኝ ብዬ እና ማሻአላህ ተባረከላህ ወላጆቿንም አላህ ያኖረላት እና ሰዋሊህ ናት በጣም እኔ አላውቀው እኔ በጭራሽ የእሷን ግማሽ አክል ኧረ እኔ ምኑንም አላውቀውም የእሷን ሩብ እንኳን ያክል ወላሂ ማሻአላህ ናትና አላህ ይጨምርላት ወሱ ጋር ዛሬ የጠየቀች ነበረ ጥያቄ ምን እና ነብዩን ከእናትና ከአባቴ አብልጬ ወዳቸዋለሁ፣ እንወዳቸዋለን የኛው ውዱ ነብይ፣ እያለችን። አስያ፣ አላህ ይውደድሽ። ሰለላሁ ዓለይሂ ወሰለም የኛው ውዱ ነብይ፣ ሂዳከ ያረሱላላህ። እና አስያ፣ አላህ ይጨምርልሽ ብያለሁኝ። ሁላችንም እንግዲህ ሷሊህ የሆነ ልጅ አላህ ይስጠን ኢንሻአላህ። ሌላው ደግሞ ዛሬ በጣም ያስደስተ ስጠብቀው በጉጉት የነበረ አገር አቀፍ የቁርአን ውድድር ነበረ እና ፍጻሜ የሆነ አግኝቷል። ያው ስራ ላይ ሁኜ ግን አልተከታተልኩትም ስጓጓለ እከታተላለሁ ብዬ ነበረ እና ግን ስራ ላይ ስለሆንኩኝ በቃ ታበቃ በኋላ ነው የደረስኩትኝ። እና በጣም ነው ደስ ያለኝ። አፍሪካ ቲቪ ላይ ሁኜ አይቼው ቆየው። በጣም ነው ደስ የሚለው። ማሻላ ተባረከላ። በሴትም በወንድም እንግዲህ አሸናፊ የሆኑት መኪና ተሸላሚ ሆነዋል ማለት ነው። መብሩክ ማሻላ ተባረከላ ብያለሁ። አላህ ይጨምርላችሁ። በጣም ነው ደስ የሚለው ሀቂቃ እና ተጨማሪ የአስር አመት ልጅ ህፃን አለች ወይኔ እኔ እሷን ሳይ ወላሂ በጣም ነው ስሜታዊ እየሆንኩት ማሻአላህ ተባረከላ ወላጅ አባቷ አብሮ መጥቷል በእሷ አለ ራሱ እንዴት እንዳለቀሰች በደስታ ማለት ነው እና ማሻአላህ ወደ አንድ ሚሊዮን ነው እሷ ግማሽ ሚሊዮን ነበር የተሸለመችው ሶስተኛ በመውጣቷ ግን በቃ ሌሎች ተጨማሪ ና ኡስታዝ አቡበክር አህመድ ሌሉ ተጨማሪ ሽልማት ወደ አንድ ሚሊዮን ገብቶላታል ሽልማቷ እና በጣም ነው ደስ የሚለው። አንደኛ የወጣችው እንግዲህ ከሴቶች ሀፍሳ ከድር ከአማራ ክልል ናት። ወንዱ ደግሞ ካሊድ አብዱራህማን ከኦሮሚያ ነው። እና ማሻ አላህ ተባረከላህ ብያለሁ። በጣም ነው ደስ የሚለው። ሴቶች ከጅጅጋም ሁለተኛ ነው። ሶስተኛው ወታለች ከኦሮሚያ ወታለች። እንደዙ በጣም ነው ደስ የሚለው ማሻአላ አላህ ይጨምርላችሁ። እንደው ለእኛም አላህ እስኪ ያግራልን፣ ያ ረቢ አላህ አላህ ያግራልን። እስኪ እንደው እንደው የመዳንበት ስራ በቃ ይበለምና እስኪ እንደው ወደ ዲናችን ወደ አላህ ተመልሰን እንደው የምንኖርበት አላህ ያመቻችልን። ሐቂቃው አላህ ያ ረቢ ረመዳንን እንኳን ሳንቀር ምን ሳንነው በቃ እያሳለፍን ያለነው በጣም ከባድ ነው። በብት ብቻ አልሐምዱሊላህ፣ አላህ ያስተካክልልን። እስኪ እኛም እንሻላህ ላለሁኝ ውድ ቤተሰቦቼ፣ እና የዛሬውን እንግዲህ ሀገር አቀፍ የቁርአን ውድድር በጉጉት እንደምትጠብቁት ተስፋ አድርጋለሁኝ። እናንተ ማለት እንግዲህ ሚዲያ ላይ ሲንሸራሸር ቆይቷል ሰሞኑን ለእሁድ አለ ተብሎ እኔ በጉጉት ስጠብቀው ነበረ እና ማሻ አላህ ብያለሁ። ምን ያክል እንዲ ስሜቱን ብታወት ቢስሚላህ እኔ በጣም ነው ወላ የተሰማኝ ስሜት። በተለይ ህፃኗ ልጅ አስር ዓመቷ ልጅ ሳይ ስብሓናላ ምን ያክል ደስታ ነው ሳለ ለራሷ የፈጠረባት እዛ ሁሉ መሀል፣ በቃ እንደዛ ስትሆን ማለት ነው ወላጅ አባቷ ያለ ደስታ ወላ ማሻአላ ተባረከላ። እንደዚህ በቁርአን ማሸነፍ በቁርአን በቃ ስመጠራት በጣም ነው ደስ የሚለው። አላ ይጨምርላቸው። ለእኛም አላ ያግራልን። ያ ረቢ አላ ያግራልን ለእኛም። እና እኔ በጣም ነው ደስ ያለኝ። ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አረ ተጠፋፋ ናራ በቅንነት የምር ሁላችን የምንተሳሰብ ማለት ነው። በስራ ምክንያት ቢዚ ሆነ ነው የተጠፋፋ ነው። እና አብሽሩልኝ። እኔ ዛሬ በቁርአን ውድድር በጣም ስሜታዊ በጣም ተጠብቀው ስለነበረ ያው ባለማየቴም ግን ቢከፋኝም ግን ከተለቀቀ በኋላ አየዋለሁ እና በጣም ደስ ብሎኛል። ማሻአላህ ብያለሁ። እንግዲህ መኪናይቱ ደግሞ የጤና በቃ በኢባዳ በምን በቃ ብዙ ነገር ኸይር ስራ የምሰሩበት አለ አድርጋችሁ። በመኪናችሁም ቁርአናችሁንም ደግሞ አላ ይጨምረላችሁ። ከዚህ በላይ ደሞ በቃ ታገር ወጣችሁ ምን ልበላችሁ? በቃ ደስ የሚሉት የምታካሂዱ አለ አድርጋችሁ። ቀጣይ ላለ ውድ ቤተሰቦቼ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ አበረታቱኝ። በእያላችሁበት እንግዲህ አለም ዳራችሁ አላ ይጠብቃችሁ። ረመዳን ደሞ አላ ይቀበለን። ላለው ውድ ቤተሰቦቼ በያላችሁበት ሁላችንንም አላህ ይቀበለን ኢባዳችንንም ጾማችንንም አላህ ይቀበለን እላለሁኝ። እንግዲህ ዛሬ ቁርአኑን ውድድሩን እንዴት አያችሁት? እኔ በጣም ነው ደስ ያለኝ። እናንተም ደስ ይበላችሁ። ያው ታውታላችሁ በቲክቶክም በምኑም ተፍተፍ እያላችሁ አመሰግናለሁኝ። ውድ ቤተሰቦች ላይክ ሸር ሰብስክራይብ እያደረጋቸው አበረታቱኝ። እንግዲህ እነ እህት ሀፍዛ እነ ወንድም ካሊል ማሻ አላህ መብሩክ ብያለሁ። አላህ ይጨምርላችሁኝ።